ህ ማለት ነው። ዋ ሰውነትን ይሄን አሁን እናንተን ተኩል በኋላ ሰውነትን እዚህ ጋ ምን አለ መሰላችሁ ቡና። ከዛ በኋላ ማ ሸወር ቤት ገብቼ ቀባባለሁ ማለት ነው። እንግዲህ እንደነገርኳችሁ ሰሞኑን ያው ሎሚ እንደዚህ እየለቀምኩ እያመጣሁ ወራቱ ስለሆነ እየጨመቅኩ እያስቀመጥኩ እንደሆነ ነግሬያችኋለሁ። አሁን ልጆቹ ከዚህ ጋር ልጆቹንን አዝዣቸው በቃ እነሱን መቅረጽ ማስገባት ስላልፈለግኩ ነው። ልጆች ይጨምቁልኛል። ጨምቀው ከጨረሱ በኋላ ይሄንን ቆዳውን እንዴት ቀጥዬ ላሳያችሁ ስለሆነ ምን እንደምሰራው እስከ መጨረሻው እንድታዩት። ይሄን ቪዲዮ አያችሁ ሎሚ ከዚህ ጋር እንግዲህ ቆዳውን በዚህ መልኩ አብስየዋለሁ። አያችሁት ሎሚው በዚህ መልኩ በስሏል። ቀዝቅዟን ይህ እንግዲህ ቆዳው ነው። በጣም ብዙ ነው ያለኝ፣ ግን ያው ለዛሬ ይሄን ነው የማዘጋጀው ወይኔ በስላ አምሽታው እንዴት ደስ እንደሚል ያያችሁት ያያችሁት ስለሆነ ይሁላችሁ። እንግዲህ በዚህ መልኩ ቀቅየዋለሁ ማለት ነው። ይሁላችሁ፣ በጣም ደስ ይላል። አሁን ከዚህ ጋር ይሁን ልፈጨው ነው እንግዲህ አብረን ያለን እንደዚህ ፈጭቸዋለሁ እዚህ ጋር በወንፊት ለማጥለል ልሞክር ነው ግን በጣም ወፍራም ነው ስለወፈረ ወንፊቱም ያወጣልኝ አይመስለኝም እኔ እንጃ እሞክራለሁ እንግዲህ ምክንያቱም እንደምታዩት ይኸው እንደዚህ ፈጭቸዋለሁ በጣም ወፍራም ነው በወንፊት ነው ላጠለው እየፈለግኩኝ ወን ፊት እንግዲህ እጄን ተጣጥቄያለሁ። አንዳንዱ ያመለጠም ያፈጨማለሁ፣ መልሼ እፈጨዋለሁ ማለት ነው። ሁላችሁ በጣም ያምራል ወይ ወይ ወይ፣ ያችሁት ቅቤ ብላችሁት ይሁት። ዋው ይሄን ምንድን ነው ማደርገው? እንደዚህ ያለ ይሄ በእጄ ካላደረኩት አይወርድም። የራስ ባይጠለል ምንም ችግር አያመጣም ማለት ነው። ባይጠለልም ምንም ችግር አያመጣም፣ ግን ያው እንደዚህ ጽድቅ ብሎ ሲቀመጥ ነውና አሪፍ ያችሁት እንግዲህ ከዚህ ከለቀምኩት ሎሚ የተጠቀምኩት ሎሚ እንግዲህ ልጆች የሚችሉትን ያህል ጨምቀው ቀቅየዋለሁ ማለት ነው። ቀቅዬ በእንደዚህ አይነት መልኩ ፈጭቸዋለሁ። አሁን ይሄ የምታዩት የሎሚ ቅርፊቱ ነው። አያችሁ፣ እንደዚህ አይነት ሎሚው ቅርፊቱ። ውሃውንን አጠለልን፣ በጠርሙስ ሞልቼ በረዶ ቤት አስቀመጥኩት። ይሄን ቀቀልኩት፣ ፈጨውት ማለት ነው። አሁን ይሄንን የሎሚ እንት ቅርፊት ተቀቅሎ እየተፈጨ ለብዙ ነገር መጠቀም ትችላላችሁ። ብረድስት ታጥቡበት አላችሁ። እቃ ታጥቡበት አላችሁ። ከመሬት ሳሙና ጋር ቀላቅላችሁ መሬት ማጠብ ትችላላችሁ። ለሽንት ቤት ሽንት ቤት ደግሞ ታጥቡበት አላችሁ። በጣም በጣም በጣም ነው የሚያጸዳ። ሰውነታችሁ ከቡና ጋር ቀላቅላችሁ መቀባት ትችላላችሁ። አሁን ይሄ የኔ በጣም ብዙ ብዙ ነው። ይህም ሁሉ ማቀዝቀዣ ውስጥ ባስቀምጠው ኬሚካል ስለሌለው ይበላሻል። ምን አደርገዋለሁ መሰላችሁ? በላስቲክ በሳንድዊች ላስቲክ በእንደዚህ ማለት ነው። የምፈልገውን ያህል የምፈልገውን ያህል የአንዳንድ ቀን ያክል የምጠቀምበትን እየቋጠር እየቋጠሩ ከዚህ ጋር አድርግና በረዶ ቤት አስቀምጠዋለሁ። ያችሁ እንደዚህ ያደረኩ ማለት ነው። በረዶ አስይዤ ከበረዶ ቤት አስቀምጠዋለሁ። ከዛ በምፈልግበት ቀን በምፈልግበት ቀን ከምጠቀምበት ቀደም ብዬ አወጣና ቡና ጋር ቀላቅለዋለሁ። ከቡና ጋር ቀላቅዬ እቀባዋለሁ ማለት ነው። ለምፈልገውም አገልግሎት አውለዋለሁ ማለት ነው። ያቸው እንደዚህ እንደዚህ ታደርጋላችሁ። ለምን ለሁሉ በሳህን ብታደርጉት ሁሉን ሲወጣ ሁሉ ይበላሽባችኋል። በአንዴ ግን እንደዚህ እያደረጋችሁ በላስቲክ በላስቲክ እያደረጋችሁ አየሩን እንዲ ታስወጡና ችን እንዲህ ተቋጥሯታላችሁ ማለት ነው። ለምን ለአንዴ ለአንድ የምንጠቀምበትን ያክል እንደዚህ አያችሁ፣ እንደዚህ ለአንድ ቀን ለአንድ ቀን የምንጠቀምበትን እንደዚህ ሰራው ማለት ነው። ምክንያቱም ይሄ ብዙ ስለሆነ ማቀዝቀዣ ውስጥ ቢቀመጥ ይበላሻል። ለምን የኬሚካል ከሌለው ለብዙ ጊዜ የሚያቆይ የኬሚካል ከሌለው ይበላሻል። ስለዚህ ይሄ እንደዚህ አድርገን ያቹ ከተላችሁ ልክ ቅቤ እንደምናስቀምጠው በቅቤ አሁን ለምሳሌ ቅቤ በረዶ ቤት እናስቀምጣለን አይደል? እንደዛ በሉት። እንደዛ ተደርጋላችሁ አየሩን ተስወጡት አላችሁ። ብዙ ጊዜ ሄድ ትጠቀሙበታላችሁ እንግዲህ ይህን ያልተጨመቀውን ወይለሌላ ሰው ሰጠዋለሁ ማለት ነው። ምክንያቱም እኔ ቆዳውን መጣል አልፈልግም። ቆዳው ደግሞ ሎሚ ፍቃችሁ ማለት ነው። ፍቃችሁ ደግሞ ምን ታደርጉበታላችሁ? ኬክ ይሰራበታል በቆዳው ማለት ነው። ኬክ ቤት ምናምን አሁን ቆዳውን በጣም ነው የሚፈልጉት። እናንተም ከዛው ከቤታችሁ ኬክ ሊሰሩበት ትችላላችሁ ማለት ነው። እኔ አሁን ይህን ፊቴን አልቀባውም። እኔ ለፊቴን እንትን ይለኛል፣ ፊቴን ያቃጥለኛል ማለት ነው። ፊቴን ስለሚያቃጥለኝ ፊቴን አልቀባውም። ከዛ ውጭ ግን ሰውነቴን ሻወር ቤት ገባና ልቅልቅ ነው ምለው እቼ ንግሬን ሰውነቴን ወተከክ እግዚአብሔር በጣም ነው የሚያሳምር በጣም ያለሰልሳል፣ ቆዳ ያለሰልሳል። ሴቶች ምሽካ ቀባቸዋል። ሰዎቹ ፀጉር ይላሉ። ፀጉሬንም አልቀባም ለምን? ሎሚ ኬሚካል ስለሆነ ይልቅ፣ ፎረፎር ላለበት ሰው ግን በጣም አሪፍ ነው። ፎረፎር ላለበት ሰው ከእሬት ጋር ቀላቅለው ሊቀቡት ምንም ችግር የለውም። እሬት ጋር ለተወሰነ ሳሙና፣ ሳሙናዳ ሻምፖ ጋር ቀላቅለው ፎረፎር ላለበት ሰው ለፀጉር ቆንጆ ነው። ግን እኔ ፎረፎር ስለሌለብኝ አልቀባም ማለት ነው። ያቹፍ እንደዚህ ያደርግልን። አሁን ይሄ ለረዶ ቤት እንዴው በሳምንት እንኳን አንድ ቀን ልቀባ ካልኳሁን ይሄ ለወሬ በቀኛል ማለት ነው። በሳምንት አንድ ቀን ጋር ደሞ ጎበስ ከሆነ ደሞ በሳምንት ሁለት ቀን፣ በሳምንት ሶስት ቀን ይቀጣለው ማለት ነው። ያቹፍ እህ ታሳምሮ አሳምሮ። አሁን ይሄ ቆ አሁን ልቀባ ነው። ይሄን ልቀባው አሁን ማለት ነው። እና እንደዚህ ያደረጋችሁ ሁላችሁም ተጠቀሙ። ሎሚ በምታገኙበት ሰዓት አትጣሙ፣ እነካችሁ አሁን ውጭ ሀገር የሚወድቅ ነገር የለም። በውጭ ሀገር የሚወድቅ ነገር የለም ካወቃችሁት ማለት ነው። ምንም የሚወድቅ ነገር በፍጹም በፍጹም የለም። ያችሁ ከዚህ ከስንት ቋጠሩ እንዳደረግኩ እዩት፣ ያችሁት ይሄው ሎሚ ነው። እንግዲህ የሎሚ ቅርፊቱ ማለት ነው። ይሄ በረዶ ቤት ይገባል። በረዶ ቤት ይገባል ማለት ነው። ኦይ ጋድ ምንድን ነው? ያለመጣሁት ነገር አለ። ካላመጣሁት ምንም ችግር የለም። በዚህ ያገናኘዋል። አሁን ከዚህ ጋር ማር አለ። ያያችሁ ነው አይደል? ከዚህ ማለት ነው ማር። ዋ ሰውነቴ ከርቱ ባህለ ሰውነቴ። እዚህ ጋር ምን አለ መሰላችሁ? ቡና አይችሁት? ቡና ከዛ በኋላማ ሻወር ቤት ገብቼ ቀባባለሁ። ወይኔ ሽታው ሲጥም እግዚአብሔር፣ ሽታው ቤትማ! ይሄ በቃ ለኬክ በጣም አሪፍ ነው፣ ለኬክ በጣም አሪፍ ነው። አያችሁት? ይሄን አሁን ሰውነቴን ልቀበው። ይሄን አሁን ሰውነቴን ገብቼ እቀባዋለሁ ማለት ነው። ውድ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድም የሁን ለገብቻና አድማቅ ተመልካቾቻችን ይሄን ቪዲዮ እስከመጨረሻው ላይክ አድርጉልኝ ሼር አድርጉት። ሁላችሁ እንደዚህ አይነት ነገር ስታገኙ ተጠቀሙበት፣ አትጣሉትኝ። የሎሚ ቅርፊት ብዙ ብዙ ብዙ ጥቅም አለው፣ አትጣሉት፣ ብዙ አትጣሉት። አሁን ገብቼ ማለት ነው፣ በቃ ልግባና በዚሁ በነካ እጄ ማለት ነው እዚህ ጋር ጀምሬ ወደታች ተራራራራራራ አድርጌ ሰውነቴን ቀባሉ ማለት ነው። እንደምታዩትኝ እዚህ ዩት ያችሁ እንደዚህ አድርጋችሁ መቀባት ትችላላችሁ። በጣም እጃችሁን ያለሰልሰዋል እጃችሁን። አንደኛ አሁን ብሩ ቆንጆ ነው፣ ከዚህ ጋር ታያችሁ ሐብል ብሩ ራሱ ስላሆነ በጣም ጥሩ ነው። ያቀሰሉት ያለው የቀላም ካለ የተጠም ካለ ልቅቄ ያደርገዋል። እና ሎሚ በጣም በጣም ብዙ ጥቅም ስላለው ሎሚ አትጣሉ። የሎሚ ቅርፊቱን አትጣሉ። እንደዚህ ተጠቀሙበት። እናት እንደውም እነዚህ ምንድነው የእንጨት የእንጨት ቅቤ ነው የእንጨት ማር ያሉ ነው የሚሸጡት ዱባይ ሀገር፣ ዱባይ ሀገር የሀበሻ ሱቅ አለሽ? ዱባይ ሀገር የሀበሻ ሱቅ አለ። የሀበሻ ሱቁን ይሄን ምንድነው ያለችን የእንጨት ቅቤ ነው የእንጨት ማር ብለው ነው የሚሸጡላችሁ ሎሚውን ማለት ነው። ስለዚህ ውዶችዬ እናንተም እንደዚህ ተጠቀሙ። ውድ ኢትዮጵያውያን ኤርትራውያን፣ የእምነቴን አርክድን የሁለገብ ቻናል ተከታታዮች እናንተም ይሄን ነገር እንደምትጠቀሙበት ባለሙሉ ተስፋ ነኝ። ተጠቀሙበትን፣ ይጠቅማችኋል። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ እግዚአብሔር አምላክ ይወደዳችሁ፣ እግዚአብሔር ያክብራችሁ። እንደወጣችሁ አትቅሩ፣ እንደወጣናን ንቅር ሰላሙ ሁሉ ይስጣችሁ ባይ